ህጋዊ የውጭ ሀገር ስራና ስምሪት ተጠቃሚ መሆን ይፈልጋሉ? ከዛ በፊት አንድ ነገር እርግጠኛ የሆኑ መነሻው ትክክል ካልሆነ መድረሻው ትክክል ሊሆን አይችልም። ህገወጥ ጉዞ ስቃይ፣ መከራ፣ ጨለማ እስከ ህይወት ዋጋ መክፈል ያስከትላል። ከመወሰኖ በፊት አሁንም አሁንም አሁንም ደጋግሞ ያስቡ። ሁልጊዜም ህጋዊነትን ብቻ ያስቀድሞ። ለእርስዎ ደህንነት እንሰራለን። እድሜዎ ከ18 ዓመት በላይ ከሆንና የታደሰ የነዋሪነት መታወቂያ ካሎት በኳታር፣ በጆርዳን፣ በተባበሩት አረብ ኤምሬት፣ በኩዌትና ሳውዲ አረቢያ በመሄድ በህጋዊ መንገድ ለመስራት ካቀዱ አቅራቢያዎት በሚገኘው ወረዳ ስራና ክህሎት ጽህፈት ቤት በመሄድ በኢትዮጵያ የስራ ገበያ መረጃ ስርዓት ኤልኤምአይኤስ ዶት ጂኦቪ ዶት ቲቲ በመመዝገብ እንዲሁም አሻራ በመስጠት በህጋዊ መንገድ ይጓዙ። ይህንን ሲያደርጉ በተመረጡ የሙያ መስኮች ማለትም በቤት አያያዝ ወይም ሃውስሆልድ ሰርቪስና በእንክብካቤ ወይም ኬርጊቪንግ ለ21 ቀናት በተመረጡ የቴክኒክና ሙያ ኮሌጆች በነጻ ሰልጥነው ሲኦሲን በመውሰድ ብቁ ይሆኑ። በህጋዊ ኤጀንሲዎች አማካኝነት መንገዶ ይቀላል፣ ነገውም መልካም ይሆናል። ራስዎን ከአጭበርባሪዎችና ህገወጥ የሰው አዘዋዋሪዎች ይጠብቁ። ህጋዊ ጉዞ የደህንነቱ ዋስትና ነው። የአዲስ አበባ ስራና ክህሎት ቢሮ።